የመጅሊስ ሰዎች ባዘጋጁት ፕሮግራም ኤልያስና የኤልያስ ተከታዮች ከፊት እግራቸውን ዘርግቶ ሲቀመጡ አስደነገጡት። ትንሽ በዚህ ልክ አልጠበቃቸውም ነበር እነሱ ፈልጎ የነበረው ተምይ ውስጥ ገብቶ ሙመዬ ሆኖ ከነሱ ጋር አብሮ መሄድ ነበር የፈለጉት። በዚህ ልክማ ወርዶ እንደዚህ የሚከሰከሱ ከሆነ አያስኬደንም የሚል እሳቤ ውስጥ ገብቷል መሐመድ ሲራጅ አልሐምዱሊላህ። ገብቶም ከተመለሰ ጥሩ ነው። ሙሀደራው 17 ደቂቃ ከ45 ሰከንድ ጃንዋሪ 8 ላይ የለቀቃት ነች። እዛ ውስጥ አንዳንድ አንድ የተናገራቸው ንግግሮች አሉ። ላይጁሱ ዲፋ አንል ሙብተዲ ይላል። አያችሁ ስለ ሙብተዲ መከላከል አይቻልም ይላል እዛ ላይ። አዎ አይቻልም። ሰደቅት ሰደቀ ከወወ ከዙብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ እውነት ብሎ አሉ፣ ሸታም ቢሆንም አሉ ነቢዩ። በዚህ ሸክ የለው ምንም አህሉ ሱናዊ ዘንድ ምንም የሚጠራጠሩትም ነገር አይደለም። ወቀደረ ፈሰለፊዩና ዛሊካ ወጠበቁ አላ ድዋት መርከዝ ብኑ መስዑድ ይህ ሰለፊዎች አውቀው እኮ፣ እብኑ መስዑዶች እዛ ሲሄዱ እኮ ነው ረድ ማድረግ የጀመሩት። ሰለፊዎች መጡና ደግሞ ቋዕ ማድረግ ጀመሩ፣ ከመረጃ ለምን በሱና ስም ወጣቶች ሊሄዱ ነው፣ እኽዋን ውስጥ ሊገቡ ነው። ሁዘይፈት ብኑ ሌማን አለ ረዲ ላሁ ተዓላ እነ ደላለት አቀ ደላላ ትክክለኛ ጥምት ብሎ ማለት አንተ አሪሆማ ማኩን ቱንኪር እብሩ መስዶች ከሙብተዲ መቀመጥ አይቻልም፣ ሙጃለሳ አይቻለም፣ አብሮ መብላት አብሮ መጠጣት አይቻልም፣ አብሮ መንገድ መሄድ አይቻልም። ሲሉ ቆይቶ ደግሞ ለመስላሃ ነው ብሎ ገቡ። ለመስላሃ ነው ብሎ ሲገቡ ደሞ እነዚህ ትንሽ ፈቀቃሉና ቆዩ ትንሽ አየሩን የሚያንዣብበውን እናየዋለን ብሎ ሲቆዩም እኛም ጠጋ ብለናቸው አብረን በነዛ ሰዎች መናገር ጀመርና ከዛ በኋላ ደሞ ከድር ከሚሴ ብቅ አለና መሰለቱል ጀርበታ ድል እጅ ታዲ ነው ይሄ እንትና ሙብተ እንትና ሱኒ የሚባለው ክላፍ ያለው ነገር ነው። እንትና እንዲህ ብሏል፣ እንትና እንዲህ ብሏል፣ እንትና እንዲህ ብሏል አለ እና እነ ኤልያስ ለመስላህ ብሎ ነው ከመጅሊስ ጋር የተቀላቀሉት። ግልጽ ሆነኝ ተመልሻለሁ አለ። ከድር ከሚሴ ንጹህ ሰው ነው። ከእውቀትም ከመናጀ ሰለፍም ንጹህ ነው። በግልጽ መጣና ተናገረ። ችግር የለበትም። ከዛ በኋላ እነሱ ስር ያሉ ወጣቶች በምን መስዑዶች ዙሪያ ቀዘቀዙ። ልክ የነደደ እሳት ውሃምቶ ሲያፈሱበት ቀዝቀዝ ይላል። ከዛ በኋላ ቁጭ ብትልበትም ከታች ቀዝጋዛ

እስስ እንዳትሆን ነው የሚል ሰለፊ ከሆነ ሰለፊነት ግልጽነት ነው ባለፈው ነግራችኋለሁ አይደል ነካ ነካ ሲያደርጓችሁ ከኢኽዋን ከሙመያ ጋር ከምናምን ስትጠረጠሩ በግልጽ ተናገሩ ችግር የለውም የለውበትም በሉ ከሌላችሁበት ካላችሁበት እተዋለሁ ወይም መለሳለሁ በግልጽ መናገር ነው ማግበስበስ አያስፈልግም እብን ሙነወር የሆነ ዳዕዋ ሲደረግ በግልጽ የተጠየቀን ጥያቄ ይተውና እነሱም ውስጥ እንደዚህ የሚሰሩ አሉ እነሱም ውስጥ እንደዚህ የሚሉ አሉ እነሱም እንደዚህ ውስጥ አቅላንኞች እንደዚህ ናቸው

ከእነሱ ጋር ጭቅጭቅ በተነሳበት ሰዓት ጀልሳ አድርገን ነበር። ቤት የስድስት ሰዓት ከሀምሳ ደቂቃ አካባቢ ዩሱፍን ያሰንገላው መቶን አብድለሚት ተሰብስበን ጭቅጭቁን ታዳምቶታላቸው መሰላው። ራሱ ጭቅጭቁ የተፈጠረው እብን መስዑዶች ሙብተዲዎች ናቸው፣ ሰለፊዮች ናቸው። በዚህ በኩል ያለው እብን መስዑድ ሙብተዲዎች ናቸው ሙመይ አለ። እነሱ ደግሞ ከእነሱ ውስጥ ያለፉ አዲዛው ሪከርድ ውስጥ ታገኙታላቸው ሰለፊዩና አልየውማ ወገደን አለ። ዛሬም ወደፊትም ሰለፊ ናቸው አለ እብን መስዑዶች ኢብን ሆነ ወር እንትና ሙብተዲ እንትና ሱኒ የሚለው መሰላ خلاف ከሌለው ንጊት ከሌለው ቁራን ይወርዳል እንዴ? ያለ ለምን ታቀመጭም በላይ ታስገድዱናላችሁ። ራሳቸው ናቸው እውቅና አይሰጧቸው። ይሄ የዛሬ አራት ዓመት ወይ ሶስት ዓመት ከምናምን ነው። አንድ ቀን በምን መስዑዶች ተናግሮ ያቁ ከመከላከል ውጭ ስለ ኢኽዋን ጠንከር ያለ ስለ ተመስኩ በልኪታብ ወሱና ግልጽ በሆነ መልኩ ለሰለፊዎች አላቀረቡም። ወሃደራ ትችት ነው። ከዛ በኋላ ጮት ማን ነው የተከላከለው? ራሳቸው እኮ ነው የተከላከሉት። ወላሂ ጅራፍ ራሱ መጥቶ ይጮሃል ይላሉ? አሳርረዋል ምናልባት አልባት ቆዳህንም ይዞ ይዶ ነው ይጮሃል፣ ግን ሰው ይጠራል። ዛፍ ታውቃላችሁ፣ አገር ቤት ዳር ላይ የሚበቅሉ ዛፎች፣ ትላልቅ ዛፎች፣ የገጠር ልጆች ናቸው። ትላልቅ ዛፎች ይቆረጡና የቆረጠው ሰውዬ መፍለጥ ይጀምራል። መፍለጥ ይጀምርና ሲፈልጥ ሲፈልጥ ሲፈልጥ ሲፈልጥ መጨረሻው ያቅተዋል፣ ትልቅ ሲሆን ዛፍ አይፈለጥም። ትቷት ይሄዳል ከዛ በኋላ መንገድ የሚያልፍ ሰው ስብሎ መቶ እየተቀመጠባት እርፍት እያደረገባት ይሄዳል። ከዛ በኋላ ሰውዬ ያይ ያይና እጅ እንጨት እኮ ፈልጬ ላነሳት እኮ ሰው እየተቀመጠ አስቸግሮኝ ነው ማለት ይጀምራል። አያቸው፣ እነዚህ ሰዎች ራሳቸው ረብሾ ከተማውን ሀገሩን አናክቶት ሰለፊዎችን በጥብጦ እንዳለ ሰለፊዎችን ለሙመያ መልሶ ቻናላቸውን እጥፍ አስጨምሮ ከጠገቡ በኋላ ደግሞ በፎቶ ብቅ ያለና ስለ ሙብተዲዎች መናገር ጀመር። ርዕሱን ደሞ የጻፈ ነታቸው ከኢኽዋንጋ መደባለቅ ወይም ደግሞ አብዝቶ መደባለቅ አብዝቶ መደባለቅ ከኢኽዋንጋ በትንሹ አብዝቶ መደባለቅ ሙሉ በሙሉ አያወግዝም፣ አብዝቶ ነው እንጂ አለይሰ ሳሂቡክ ብኑ ሙነወር ካነ ዩዳፊ መርከዝ ብኑ መስዑድ። አብዛኛው የእብኑ ሙነወር ጩኸት ጉራው ስለ ብኑ መስዑዶች ነው። ከላ የሚያደርገው ኸዋሪጆች ነቢዩ ዐለይሂ ሰላም ራላቸው ብሎ አድሷቸዋል እያለ የተለያዩ ዙራ ጥምጥሞችን እየሄደ ለነሱ ነበር ድፋ ሲያደርግ የነበረው። ማን አደረገ ለነሱ ድፋ ላ። አሁንም አለ፣ አሁንም እሱ ነው የሚጽፈው። ዝም ብሎ መመንዘር። ይሄ ሰለፊዮችን የለተሞ መንጋ እያለ ማን እንደሚልም አይገባኝ። ይህ የለተሙ መንጋ ከሚባል ሙድ እኔም የጸዳው ነኝ፣ እናንተንም አይመለከትም። ይሄ እኛ ቁርአንና ሀዲስ በሰሓቦች ግንዛቤ ነው የምንከተለው። ዑለማዎቻችን እነ ሸህ ክ ለሚድ እነ ሸህ አሰንገላው እነ ሸህ ዩሱፍ፣ ሌሎችም ውጭም ያሉት ሀቅን ከገጠሙ እንቀበላለን፣ በአጥል ከሆነ እንመልሳለን። ይሄ ነው ሰልፊያ። እኛ ሙሪድነት የለብን። ወቀድ አልቃ ብኑ ሙነወር ሙሃደራ ፊታውን ማአህል ልቢዳ ው ከሙብተዲዎች ጋር በምን አይነት ሁኔታ መግባባት ይችላል ብሎ ኮ ራሱ ነው ሙሃደራ ያደረገው እኛ አይደለም።

አንድ ጥያቄ ልጠይቅ አሉት። ሰለፊ ከመቼ ጀምሮ ነው ከሙብተዲ ጋር አብሮ የሚሄደው አሉት። አጭር ጥያቄ ነች። ከመቼ ጀምሮ ነው ሰለፊ ከሙብተዲ ጋር አብሮ የሚሄደው ሲሉት የሆነ ነገር ሊያወራ ሲፈልግ፣ በቃ በቃ አሉት። ወሊማዛ ለም ለምን ወከላሙ ሳዳት ደሞ ሳዳት አልተናገረም። አልሰማችሁም እንዴ መጅሊስ ውስጥ ያሉ ሰዎች ህፃንም ጅሉም አይደሉም ብሎ አልተናገረም? ምንድን ነው መጥፎ ናቸው ማለት ነው፣ ወይስ ጥሩ ናቸው ለማለት ነው? ጥሩ ናቸው ለማለት ነው፣ ምንም ሸክ የለውም። ስለዚህ ለምን እሱ ያኔ ሲያወድሳቸው ለምን በሳዳት አልመለሰበትም? ለምን መክሮ ደግሞ ራሱ ተውበት አርጋለው እንዴ ላላደረገው? ከሚሴ እኮ አብዛኛው ሙሐደር አብዛኛው ባለፉ ሁለት አመታቶች ያሳለፈው እኮ ሰለፊዩቱን በማስተኛት እኮ ነው፣ ክሪን በመውጋት ኤልያስ ሰላሳ ምክሮችን በአንድ ቀን ወቅቶ ነው የጨረሰው። እንዲሁም ሰለፊዮችን በግልጽ ወጥቶ እንደዚህ ምናምን ብሎ ቅኔ እየተጠቀም አይሳደብም፣ መርፌ ነው የሚወጋ ይጠፋ ከድር ከሚሴ የተወሰነውን ጃሂል እያለ የተወሰነውን ተመለሰ ቁርአን ቅራ እያለ የተወሰነውን ምን እያለ ሲያብጠለጥልላቸው ቆየ እነሱ ነበር ነሽር የሚያደርጉለት እ ለምን በእሱ አልመለሰበትም ሙብተዲዎች አብረ ብትሄድም ሙብተዲ አትባልም ከሰለፎችም የሰራ አለ ብሎ ሲከላከል ለምን አልመለሰም ዛሬ ለምን ብቅ አለ ሊአጅል መስልሓ ነው ያለው ለመስልሓ ብሎ ስለገቡ አሁን ስለተበየነልኝ ትቻለሁ አላ ከድር ከምሴ ለዚህ ነው ምስኪን ነው ያልኳቸው በግልጽ ወጥቶ ነው የሚናገሩ አይናንተ ሚን ሃዚ ተምይ የት ነበርክ? ይሄ ሁሉ ደባ ሲሰራ ይሄ ሁሉ ሰለፊዎች ሲበታተኑ ይሄ ሁሉ ሲደኗቀሩ ሀገር ውስጥ ከሀገር ውጭ ያሉት ተደናብሮ ሲጠፉ ሙመያ መቶች ቻናላችሁን ሲሞላ የት ነበርክ? ለምን አላህ ፈ ሌላ ምን ይላል? ሁለተኛው አልቡዕድ አን አህሊል ቢጣ ሰበቡን ሊሑሱሊል በረካ አላያቸው። እዛ ሙደራው ላይ ከሙብተዲዎች መራቅ በረካን ያዝገኛል። ሰለፊዎች አያቁም ያቃሉ። መጀመሪያ ርቆታል ወራቤ ጉታጀራ ሂዶ ሙሐደራ ሲያደርጉ መጅሊስ ውስጥ የገቡ ልጆች ናቸው። ተቀብሎ ያስተናገዷቸው እነ ናስር። እነዚህ ልጆች መጅሊስ ውስጥ ገብተዋል። ጉታጀራ ላይ የነበሩ መስጊዶች አብዛኛው መስጊዶች ለተውሂድ ክፍት ነበሩ። በፊት የአብሬት ኮፍያ እያወለቁ አባቶች ይገቡ ነበር፣ በየጊዜው የሚደረግ ዳዋ። እነዚህ ሄዱና ቀጥቅጦ ቦታ አሳዟቸውና፣ መጀመሪያም ግራ ተጋብቶ ነበር ልጆቹ አሁን የተውሂድ ዳዋ አይደረግበትም። ዝም ብሎ ረቃይ ቀልቁሎ ብሎ ረቃይ ቀልቁሎ መጅሊስ ገብቶ ተዘፈቁ ልጆቹ። ዳዋ ተዘግተዋል። ጉታጀራ ላይ ተብሊግ ነው የሚጨፍርበት። አላያቸው ወራቤም ሄዱና በእህዋኖች መስጊድ በደንብ አድርገው ወጣቱን አቀላቅሎት ተረጋጋ ብሎት መጡ። ኻላስ አብዛኛው ረግበዋል። የሄዱበት ቦታ፣ የተነካው ቦታ ሁሉ ተነክተዋል። እነሱ ናቸው እኮ የማረጋጋት ስራ ሰርቶ ሰለፊዎቹ ለሙብተል ለኢህዋን ያቀበሉት። የታሉ የድሮ ሰለፊዎች መርከዝ ይብሉ መስዑድ

ወላ ኒስፈ ከሊማ የንግግር ግማሽም ቢሆን የንግግር ግማሽ ማውጣት ይቻላል። የኤ ግማሽዋ ይነበባል፣ የቢ ግማሽዋ ይነበባል። ወላ ኒስፈ ከሊማ ው ከአንተ አልፈልግም። ዳርሚ ዘግቦታል ቢሰነድን ህ 412ኛው ቁጥር ላይ አራተኛው ዳረ ዳረቁጥኒን ታሪክ አንስቷል። እሱ ሲያነሳው በሙብተዲዎች ረድ ለማድረግ ነው ያነሳው። ውሸት ስለማይቻል እሱ በሙሃደራው ያቀረበው ዳረ ቁጥኒ አንድ ሙብተዲ ነበር፣ ባቂላን የሚባል ሄደና ግንባሩን ሳሙ። ወለማዎች በሰፊው ተናግሮበታል። ከዛ ከዳረቁጥኒ አጠገብ የነበረ ደግሞ አንድ ሰው ነበረና ተገረመና፣ ሄዶ እዛኛው ሙብተዲ ውስጥ ገባና የሱን አቂዳ ተቀብሎ ቁጭ አለ። በቃ ተገለበጠ፣ በመሳሙ ብቻ። ይሄን መሐመድ ሲራጅ ከሙብተዲ ጋር መቀላቀል ያለውን ችግር ለመጥቀስ ነው የተጠቀመ።

ዝም ብሎ አንዳንድ ልጆች ሊደናበሩ ፈልጓሉ። አሁንም ለዛ ነው ያነሳሁት። እንዲህ ሰውዬ ተመለስ፣ እንዲህ ምናምን ይላሉ። ላ መመለስ እንደዚህ አይደለም። መጀመሪያ የአበላሸውን ማስተካከል አለበት፣ ወይም ደግሞ ከማንጋ እንደሆነ መግለጽ አለበት። እኛ ከኢትዮጵያ ካሉ ሰዎች ይሁን ምናምን አይደለም። ሂድ እዛ ፈውዛንን የሚምረጥ ችግር የለው፣ ሸክረቢንም የሚምረጥ ችግር የለው፣ ሸከልባን የሞቱትን የሚምረጥ ችግር የለው ግን

ያጠፉትን ጥፋት ግልጽ ማድረግ አለባቸው። ተመልሻለሁ የበረ ከላስ ተሳስቼ የነበረ ተመልሻለሁ ማለት ያለበት እንጂ ዝም ብሎ ለኮስ በማድረግ ሰለፊዎች መሸወድ የለባቸው። እንደገና መሐመድ ሲራጅ አምስተኛ ካነሳቸው ነጥቦች ውጁብ ልትያድ አመንቀተ ለመሰለተል ወላ ወልበራ አላያቸው መሰለተል ወላና በራ ከገደለ ሰው መራቅ ያስፈልጋል አለ። ከገደሉ የመጀመሪያው ነንበር ዋን ቁጥር አንድ ኢብን መስዑዶች ናቸው። ሱንይነት ሰለፊይነትን በአደባባይ በመጋዝ ገዝግዞ ሂዶ መጅልስ የገቡት እነሱ ናቸው። ጥራ ማን እንደፈለቀበት ማን እንደፈለቀ እኛ በምናቃለን። አስለን አስለን አስለን ሙብተል ኢትዮጵያ ውስጥ አለ ብሎ ያምናሉ። እስኪ ጥያቄ ለነሱ በተለይ ለማመሰራች ማን አለ ሙብተል፣ ኢኽዋን የሚሉት ማን ነው? ሱፊ የሚሉት ማን ነው? ቁቡሪ የሚሉት ማን ነው? አሽአሪ የሚሉት ማን ነው? መግለጽ አለባቸው። ይሄ ካሉስ መስአለቱል ጀርህ ወተዕዲል ኢጅቲሃዲ ነው። አላሉም ወይ የሙከራ ነው አላሉም እነሱ ሙብተዲ ነው ብሎት እኔ ሱኒይ ብለው በቃ እንጣላ ማለት እኮ ነው ካሉ፣ በቃ አይዳቸው ግራ የተጋባ መናጅ። ይሄ እኮ የተደናበረ መናጅ። ማንን የፈለገበት ማን ላይ ነው ረድም የሚያደርገው? አይጠቅስም። ያሲን ኑሩና አቡበክርን ነው የጠቀሰው፣ የአመጽ ቤተሰቦች ብሎ እነ ያሲን ኑሩና አቡበክርን ጻ ልጅ አውቃቸዋለሁ። ኢኽዋን ውስጥ ያለው ወጣት እኮ ነው ረድ የሚያደርግባቸው በእነሱ አንተ አይደለ። ሂድ ግባ የዩቲዩብ ላይ ቲክቶክ ላይ አብዛኛው ፎቶአቸውን እያመጣ በጥፊ ነው የሚላቸው በረድ ይሄ ያውቆታል፣ ሁሉም ያውቀው፣ ዋና ዋናው መጥቀስ ነው። እነዚህ እኮ ትናንሽ ናቸው፣ ወጣቶች ናቸው። መዝጊድ ቁጭ ብሎ የሚያበላሹት ሌሎች ናቸው፣ ደረሶችን እያስቀሩ ዋናው ጋና ምን መፍራት ያስፈልጋል። አክሮባት ሚዘሩ ይሄ ስፖርተኞችን ሊመረቁ ሲገቡ መድረኳን ነው የሚይዟት። ከላይ ካልተማሩ ነው ታች ወርድ ወንበሩ ላይ የሚቀመጡት? ምን ወለ ቀተለል ወላ ወልበራ፣ ማን ነው ወላና በራን የገደለው? ወሊማዛ ላቱሰሚሂም ለምንድን ነው ማጠቅሳቸው? ስማቸውን ጥቀስ ሰለፍያ ያስገድዳል። አንዳንዴ መረቡክ ማለት እኮ ነው እያቸው ወማ ዲኑክ ወማ ነብዩክ ማለት ነው። ያስገድዳል አንዳንዴ ፈአዘሙ መንቀተለል ወላ ወልበራ ሁም ድዋት መርከዝ ኢብኑ መስዑድ አብዛኛው ኢትዮጵያ ላይ ሰለፊያን የገደሉት የመርከዝ ሰዎች ናቸው። ይህ ወላሂ በየክፍለ አገሩ ይሄ በል እንደውም ባለፈው እሑድ የነበረው ፕሮግራም ላይ አወል ሰፍ የነበሩት ሙመየዎች ናቸው የተደረገው መዋደራ እንዴት ያስቅ አስመልሰላችሁ። ወጣቶችን ጊዜያቸውን እንዴት እንደሚጠቀሙ ብሎ እኗኑ ተለቀዋል። አንድ ነገር ቅሳ ብቻ ታሪክ ይዝም ብሎ አንድ ሱፊ፣ አንድ አህባሽ በስረ ስርዓት ብጥር ምጥን አድርጎ የሚናገረውን መዋደራ ነው ያባላሽበት። ምንም ነገር የተጨበጠ ነገር የለም። ዝም ብሎ ወጣቶችን ጊዜያቸው ጨረሰባቸው። ጊዜን ከሚጨርስ ነገር እንደዚህ አይነት መዋደራ ነው። እኛም ታሊቅ ምን አደርግበት ከቻች ነቢ ዐለይሂ ሰላቱ ሰላም ያ ጉላም አሉትም ኢኒ ኡዐሊሙከ ከሊማቲ ኢፈዲላ ያህፈት ቃሎት ነቢ ላይ ሰለት አያችሁ? ወጣት አሉና ነቢዩ አላህን ጠብቅ ይጠብቀሃል አሉት። ምን ማለት ነው? አቂዳ ተውሂድን ያዝ ነው ያሉት። ነቢ ላይ ሰለት እነዚህ ናቸው። እንግዲህ እነዚህ ሰዎች ምስኪን፣ ምስኪን የሆኑ ሰዎች አሁንም ሊሸውዱ ይችላሉ። እንዳትሸወዱላቸው። በግልጽ መጀመሪያ መናገር አለባቸው። ያጠፉትን ያበላሹትን አስተካክሎ መመለስ አለባቸው። ኢብኑ መስዑድ እነሱ የሚከራከሩላቸው ሰዎች ቀጥታ አሁን የድሮ ሙመያ የአሁን ኢኽዋን ናቸው ቁጭ ምንም ፈርቅ የላቸው በል ደረራቸው፣ ጉዳታቸው ከኢኽዋኖች የከፋ የሙመያዎችን ቦታ የያዙት የአሁኑ አዲሱ ሙመያዎች ናቸው። አማ ኢብን መስዑድ የድሮ ሙመያዎች ጠቅልሎ ቻናል ቀላቅሎ በሙሉ ተቀላቅሏል። አንድ ላይ አንድ ላይ ይተቃቀፍላል፣ በየቦታው ያሳይሃል። ወደት ከምጠላ ይሄ ራሳቸው ያወጁት ነው። የራሳቸውን ነው የምንቀበለው ወኩንቱም ተሃሪቡና خلال 40 سنوات አራት አመት ድረስ ሰለፊያ ነበር ሲዋጉ የነበሩት እነዚህ ከመሐመድ ሲራጅ ጀምሮ።

እንጂ ሙመያዎች በዚህ ርዕስ አድርጎም ሙሃደራ ማለቀ የጨረሱት እነዚህ ናቸው። በል እንደውም እኮ አሁን መሐመድ ሲራጅ ከሚያደርገው ረድ በላይ ከብኑ መስዑዶች ውስጥ ሆኖ ይሄንን ተቃውሞ እኮ ዳውም የሚያደርጉ ልጆች አሉ። ግን ከነሱ መውጣት አልቻሉ። የድሮ የጠበቅናቸው የብኑ መስዑዶች አደለም አይደሉም ተቀላቅለዋሉ የሚሉ አሉ ውስጥ ላይ። አረ፣ ነጋዴዎች ነቅተዋሉ። በቀደም የነገርኳቸው ገንዘብ አንሰጥም ሂዳችሁ ተቀላቅላችሁ አለ ካሁን በኋላ እንዳትደውሉልኝ ያለው ሀብታም ማለት ነው። ስለዚህ ምናልባት ስትሄድበት የነበረው መንሃጅ ስትሄድበት የነበረው ግሩፕ እንደማያዋጣ አውቀህ ቆም ለማለት ፈልገህ ከሆነ ተውበት አድርግና እኛ የምናግዝህ ነሽር እናደርግልህ። ወይላ ወጣቶችን ግራ አታጋባጭም። ግራ ማጋባት አያስፈልግም። ግልፀኝነት ነው የሚያስፈልግም ከብኑ መስዑሮች መርከዝ ከእኽዋን ከተለያዩ ሰዎች ቡድኖች፣ ከሙብተዲዎች አቋሙን ግልጽ ማድረግ አለበት። ግልጽ ስላልሆነ ማለት ነው። እዛ ሙሀደራ ላይ ማን እንደተቀላቀለ ራሱ እኮ አይጠቅስም። ዝም ብሎ ነው ይጅማ። ማነው የተቀላቀለው? ኤልያስ ተቀላቅሏል። ሌሎች ግሩፖቹ ተቀላቅለዋል። ስማቸውን ጠርተህ ተናገር። በእነሱ ከሆነ ረድ ወይስ የእነሱ ትንሹ ነው፣ ሌላውን ፈልገህበት ነው። በብዛት መቀላቀል አይቻልም የምትለው ይህን ግልጽ ማድረግ ያስፈልጋል። ሰለፊዎችንና ወደ ሰለፊያ የገቡ ሰዎችን መሸወድ አያስፈልግም። ስለዚህ እቺን ጥያቄ ከመለሳት

ወጣቱን እኮ ጨርሳችሁ ወስዳችሁት መስጊዳችን ባዶ ሆኖ ብኛል ብሎኛል ለኔ ኻላስ ይሄ ጫት መቃሙ ድቤ መቀጥቀጡ በየሳምንቱ አርባ አራት ወር እያሉ መሄዱ አያስፈልግም ብሎ አብዛኛው ወጣት ገብቶ ነሽጦ በሞተር ኬት እንደመጣት ታቆም ነበር ወደ ታዣ ደራ እነዚህ ገብቶ አቀዘቀዙት ጠፋ ጠፋ ደብዛውን አጠፉት ወራቤም እንደዚሁ በሙሉ አጠፉት ለምን እነሱ በሚያመጡት ሹባና ሻህዋ ሐዋርጆቹን ነብዩ። እነሱ ስንት ኸይር ነገር አለ ብሎ አወድሷቸዋል። እያለ ሳዳት ደግሞ መጅልሶችን ሲያወድስ ከላስ ተመለሱ። ቻናላቸው በአንድ ጊዜ ነው ከሀምሳ ምናምን ሺህ ወደ ዘጠና ሺህ እየዘለለው ተቀላቀለ፣ ሁሉም ሲገባ አንድ ላይ በዛ። ሙብተዲ ጋር የሚቀማመጥ ሰው እንዳትገናኝ። ኢማሙ አሕመድ አንድ ሱኒ ከሙብተዲ ጋር ካየኸው ምን ላድርገው ሲለው እንገረው አለ። ከዛ በኋላ ፋልሂቁ ብሄ አለ፣ አስጠጋ ወደዛ አለ፣ ይረብሻህላ። ቫይረሱን ይዞብህ ይመጣል ቀስ አድርጎ ያስገባል። ስለዚህ ጥንቃቄ ማድረግ ያስፈልጋል። መናጀ ሰለፍ ላይ መጠንከር ያስፈልጋል። መጃለሰተ አህሉል ቢዳ መራቅ ያስፈልጋል። አቋምን ግልጽ ማድረግ ያስፈልጋል። በመናጀ ሰለፍ ኑሮ ለመሞት ዱዓ ያስፈልጋል። ዒልም ያስፈልጋል። የአቂዳ ኪታቦችን መማር ያስፈልጋል። በሰው ብዛት መሸወድ አያስፈልግም። መታለል አያስፈልግም። ዘረኝነት አያስፈልግም። እነዚህ ነገሮች ካሉ ይሄን ሁሉ የሚያውሩ ናቸው። ስለዚህ ያላህ ስብሐ ወደ ተዓላ ፈቃድ ከሆነ